ባለፈው እኛስ ምን ቤት ነን? ምን አገባን? ምን ቤት ነን እንደዚህ አረጉ እንደዚህ ፈልጋ ነው እንደዚህ ብላ ነው ምን አስባለን አ ንቀመጠ ራሳችን እና እናን ሰው አንድ ሰው ሲያደርግልሽ በአደባባይ እንዲያደርጉላቸው ፈልገው እነሱ ቅመሞች ናቸው። እና ተነጋግረን እኔ እና አንቺ ብሌን እየተነጋግረን ነው እንጂ መተን እንትን የምን

የኛ ድምቀቶች ናቸው እነሱ። እናታ ደስ ድምቀቶቻቸው አረ ጭንቅላታቸው ጎበቶች ናቸው እነሱ። እሱ አየሻል። በቀላል የሚያወት ልጅ ግን ጭንቅላቷን አየሻል። አነጋገሯ እንደ ርካሽ የሚያወት ሰዎች እናት እየፏ ያለች ቀብራራ ቀብረ ሪት ምን ቁጥብ ለአነጋገሯ ቁጥብ፣ ትምህርት የምትሰጠው ቁጥብ የእኔ እና ጀግና እኮ ናት። ማርያምን ልጅ እንኳን መታቀፍ አልችል በአሁኑ ሰዓት እውነቷን ነው። ዛሬ ስንት አላማ እያለሽ ሰርግ የሚባል አለ። ስንት ነገር አለ፣ ስንት ነገር አለ እኮ፣ ስንት ነገር አለ። እሱማ መቼም እንትን ነበረ መሰለች። ብሌንዬ ቂጥና ሆድ እንዳደረጉት ነው ትላለች። እና ምንድን ነው መሰለሽ፣ እራስሽን ካረከሽም ታረክሸዋለሽ፣ ቁጥብ ከሆንሽም ቁጥብ ትሆኛለሽ። ገባሽ አይደል? እነሱ የብሩኬ ማንነት ለመግለጽ ነው ለመግለጽ ነው። እሷ የምትሄድበት መንገድ አልተናገረች እኮ የብሩኬ ማንነት፣ ብሩኬ ማን እንደሆነ አይደል? ብሩኬ ምን እንደሆነ ማን እንደሆነ ቀብራራው የእናቱ ልጅ ሴትን አክባሬ የሴት አድርጌ እሷ ያወራችበት ፓርት ላይና ብሩኬ የመጣበት ፓርት ላይ ላይ ትንሽ አዳመጥኩና የሆነ ሌላ ቃላት ከተናገረ ብሩኬ ብዬ ማለት ነው ሳይለንት አድርጌ፣ መጨረሻው ማለቂያዋ ጋር የከፈተው ምንም እናትዬ፣ ምንም ምን አለ ገና ነን ብዙ እቅዳለን አለ አይደል ገና ነን። አንቺ በዚህ ድሜ ልጅ ነሽ ማይሆነውን ማይሆነውን በአገራ ወንድ የሚባል ነገር አላል። እሱን አይቻሉን እኔ ነፃነት ነፃነት አልተሰማኝም ምናምን አይደለም፣ ግን በአገራ ወንድ አላልን። ስለዚህ እሱና ሩሳቸው ይታዋወቃል። የኒንቁዎች መማር የሚችል ይማርባቸዋል ታዲያ ሳንቺ እኮ በጓደኝነት እራሱ እኮ ብዙ አመት ትቀመጫለሽ እኮ መማር የሚችልበት መማር ይችላሉ። ወንዶቹም ቢሆን ሴቶቹንም መማር መሳደብ ሳይሆን እነሱን መስደብ መንቀፍ ለይቶ ጎራ ይዞ ሰማሽ አይደለም ሰማሽ? ምን አንዳንዶች አሉ ብሎ ሳይገባቸው ብዙ ነገር የሚሰጡ ለእሱ በራሳቸው ልክ አዎ። እና ስለዚህ እነሱ እሱ በራሳችን ልክ ሰውን ከምንፈርድ መማር ከቻለን ብንማርባቸው፣ አንደኛሞች ባይሆኑም ባይሆኑ፣ እናቴ አንድ ቤትም አባትም ማንም አይፈቅድም። ገባሽ አይታወቅም፣ አልሁሽ እኮ የሆነ መማር መሳደብ ሳይሆን፣ ወይ ጎራ ይዘን ከምንጨፋጨፍ የሆነ ትምህርት እውቀት፣ እንደዚህም አለ እንደ ለካ ጓደ እንደዚህም የሴት ልጅ አለን ማጤ፣ ስንቱ አለ፣ የጎረቤት ልጆቻችን ፈጥነው ፈጥነው ተሰብረው ከትምህርታቸው ከልጅነታቸው ተሰብረው የተቀመጠዋሉ። ስንት እኮ ይሄማ ትምህርት ነበር፣ ለገባው ሰው የሚሆነው መማር ለሚችልበት ሰው እኮ ይማራል። አንቺ ላት ከዚህ በላይ ነው ያለችው ይላል ነበር፣ ትዝ ይልሻል። ሁሉ ነገር እኮ አይነገርም ሚዲያ ላይ ሁሉ ነገር ሻየቀ እንኳን ተነሹ እዚህ ለተነፈስ ነው፣ ወዲያው ቆርጦ ለሚያወጡ ህዝብ ደግሞ። እንደዚህ ተደብቀው ይኖሩ ክፉ አይነታቸው ይኑሩ። እኛ ስለወደድን ስለፈቀድን እናያቸዋለን። ማንም አስገድደው እዩ እኛ አላሉማ። አስገድደው እዩን የሚቻላሉ እራሱ ዛሬ ማለት ነው የማይገባው ጭንቅላቱ የማያስበው እናቴ ልጅ ማረኔ ከነሱ ሀናንዬ እኔ እግዚአብሔር ይመስገን ከነሱ ብዙ ተምሬያለሁ። አሁን ልጅ አለኝ ልጅ አለኝ ስል እድሜ ደርሶ እድሜ ለልጅ ለመውለድ ደርሼ አይደለም የወለድኩትን እኔ ልጄን ስወልድ መውለድ ለመውለድ ሳይሆን ዋሰበለች ያለሽ እኮ የአስራ ስምንት ዓመት ልጅ ነበርኩኝ እኔ ልጄን ስወልዳት ጊዜ ጭንቅላታችን እንደነሱ የሚያስብ ቢሆን ጭንቅላታችን ብናሰራው ያን ጊዜ ያን ጊዜ አሁን በነዚህ አሁን በእነሱ ብዙ ተምሬያለሁ። ብዙ ነገሮች አሁን በሀይሜ እኔ ብዙ ነገሮች መጀመሪያ ስታወረተ እኮ አልኩሽ እኮ እኔም በጣም የምወደት ሀይሜ እንድወደት ያደረገችኝ ከብዙ ነገሮች፣ ወደኋላ ተመልሼ ወደኋላ እንዳስብ፣ ነገዬን እንዴት ሆኜ ማለፍ እንዳለብኝ ተምሬያለሁ። ከእሷ ከሷ ከታናሽ ታናሽ የታናሽ ታናሽ ናት እሷ። የእሷ እኩያ እህት አለችኝ ነው የታናሽን ዋናሽ አስበሽዋል። ከሷ ብዙ ነገሮች እኔ እነሱን ማየት ከጀመርኩ በኋላ ነው ህይወቴ ነገዬን ላስባት የቻልኩት ነገ ኑሮ ብዬ ማሰብ የጀመርኩት። ከዛ በፊት ግድ የለሽ ነበርኩኝ፣ እዚህም ሆኝ የሰው ሀገርም ሆኝ። እዚህ ሀገር ሆን እኔ ስምንት አመት ልጄ የሶስት አመት ሆና ነው ጥዬ የመጣሁት የእናትነት ወጉ የልጅነት እንትን ብያ አላል ግን መጥቼ ከነሱ ብዙ ነገሮች ተምሬያለሁ። ነገ ይሄን አሳልፍ፣ ነገ ይሄን እንዳስብ አድርጎ አድርገውወደሰላም አባይ የእንዲነ ሰላምሽ እነቺ ልጅ ያስደስተኛል ነገር መልካሙን ትዳር ይስጥሽል። ቆንጆ ስችሊ ኮመንታሁ ኛል ስርዓቷ ደስ ይለኛል። እግዚአብሔር ባር እና ሃይሚን እና ብሩክ ብዙ ነገሮች ነገ የናሳልፍ እንዳይ ቤተሰቦችን እንዳስብ ነገ አዎ ብዙ ነገሮች ጭንቅላትሽ ጭንቅላትሽን ክፍት አርገሽ ከተማርሽባቸው ትማሪባቸዋለሁ። ከነሱ ነገሮች ወደ ራስሽ እንድትመለሽ ይረዱሻል። የሆነ በቃ ማርቀሽ እንድታስቢ ነጋ፣ ሌላ ቀን ነው ነገ ቀኖ ብለሽ እንድታስቢ ይረዳሻል። ከመሳደብ ወተሽ፣ ከመንቀፍ ወተሽ። ሃይሚን በበኩሉ የምታስተምራቸው ነገሮች ብሩክ የወንድነት ማንነቱን የሚያስ